ሰው ልጅ ሞቲቬት ነው የሚደረገው፣ ኢንስፓየር ነው የሚደረገው። ኢንደ ስፒሪት ማለት ነው። አሁን ያለንን ገቢ በእጥፍ የምንጨምረው መቼ ነው? ብራንች የምንከፍተው መቼ ነው? መቼ ነው? መቼ ነው? መቼ ነው? አንደኛው ስልጠና፣ ሌላኛው አጠና ነው። እንዳትሳሳቱ መስላ ያላቸው ትልቁ የእናንተ ካፕተል በ2019 ካሉ በዓለማችን ላይ 50 የቢዝነስ ወ ሊደርሽፕ ቲንከር መካከል ሌዝ ዋይዝማን ትጠቀሳለች። እች ሴት በጣም ግሩም ሴት ናት። ምናልባት ከማደንቃቸው የሊደርሽፕ መጽሐፎች አንዱ ማልቲፕላየርስ የሚል መጽሐፍ የጻፈች ሴት ናት። በጣም በጣም የሚያስገርም ነው መጽሐፍ የጻፈችው። ይህን መጽሐፍ ከአንድ ወዳጇ ጋር ነው ጥናት ያጠኑት። ጥናት ካጠኑ በኋላ ያገኙት አምስት ግኝቶች አካፍላችኋለሁ። በተለይ ቢዝነስ ላይ የሰራችሁ ላላችሁ ሰዎች፣ ቢዝነስ ለምትጀምሩ ሰዎች እጅግ በጣም ጠቃሚ ተግባራዊ የሚሆኑ አምስት ቁልፍ ነገሮችን ታካፍለናለች ሊዝ ዋይዝ ማን ምንድነው የምትለው ጥናቱ ሲጀምር ለምንድነው ብዙ መሪዎች አላማቸውና ፍላጎታቸው አንድ ሆኖ ሳለ በተግባር ግን የሚታየው ሌላ ነው እና ምንድነው ችግሩ ሁሉም ሰው ድርጅቱን ከፍ ማድረግ ይፈልጋል ሰራተኛውን እርካታ መጨመር የተጠቃሚውን እርካታ መጨመር ይፈልጋል በተሰየመበት ድርጅት ውስጥ ለውጥና ስኬትን መጎናጸፍ ይፈልጋል ሆኖም ግን ይህ ነገር ሲከናወን አይታይም ለምንድን ነው የሚል ጥያቄ ትጠይቃለች። ይህንን ጥያቄ ለመመለስ ጉዞ ያደርጋሉ። ወደ ሁለት ዓመት ጥናት ይጠናል። በተለያዩ አገሮች ላይ ጥናቱ ተጠና። ከዛ በኋላ የተገኙት አምስት ነጥቦች እነዚህ ናቸው። መሪዎች በተለይ በተለይ ሁለት አይነት መሪዎች አሉ ብለው ግኝቱ ላይ ያገኙትን ነጥብ ነው የምናውራቸው። ሁለት አይነት መሪዎች አሉ። አንደኞቹ አብዢዎች ይባላሉ፣ ወይ መልቲፕላየርስ ይባላሉ ማለት ነው ድርጅት ውስጥ ጥበብን፣ ክህሎትን፣ ስራን ብዙ ነገሮችን የማብዛት አቅም ያላቸው መሪዎች አሉ። በተቃራኒው ግን የተገኘው ደግሞ ሌሎች ደግሞ ዲሚኒሸርስ የሚያሳንሱ አሉ የሚል ግኝት አግኝታለች ማለት ነው። ምንድነው የሚያሳንሱት ያለን እንደሆነ ዋነኝነት የሚያሳንሱት ድርጅት ውስጥ ያለውን የሰራተኛ አቅም፣ ችሎታ፣ ብቃት ያሳንሳሉ። በግማሽ በግማሽ 48 ፐርሰንት አካባቢ ማለት ነው። በተቃራኒ መልቲፕላየርስ ግን ዘጠና በላይ ፐርሰንት ከፍ ያደርጋሉ። ስለዚህ እጥፍ ማለት ነው። ስለዚህ ምንድነው የተለየ አምስት ባህሪያቸው ብላ ያገኘችው፣ የመጀመሪያው እነዚህ መልቲፕላየርስ የሚባሉት የሚታወቁበት ዋነኛ ባህሪያቸው የሰዎችን የሰራተኞችን አቅም የማውጣት ብቃት አላቸው። በዚህም ታለንት ማግኔት ይባላሉ። ክህሎትን ከሰውነት ውስጥ በሙጥጥ አርገው የማውጣት ፍንቅል አድርገው የማውጣት ፈልፍለው የማውጣት አቅም አላቸው። ር ኮልድ ማልቲፕላየርስ ታለንት ማግኔት ብላ ትናገራለች። እስቱ ስለዚህ ምን ብለው ነው የሚያምኑት? እነዚህ ሰዎች ምን አይነት አሳሰብ ነው ያላቸው ብለን የጠየቅ እንደሆነ ኤቭሪባዲ ሃዝ ኤ ጂኒየስ፣ ሁሉም ሰው ልዕቀት፣ ብቃት፣ እውቀት አለው፣ እድሉን ሁኔታውን እኛ ካመቻችን ከሰጠናቸው። ስለዚህ መልቲፕላየሮቹ ከሰዎቹ ከሰራተኞቹ ያላቸውን አቅምና ብቃት በማውጣት ረገድ ቁጥር አንድ ሚና ይጫወታሉ። በተቃራኒ እነዛ ዲሚኒሸርስ ደግሞ እኛንን የበቃኛ የበቃነ የነቃነ ጭራሽ ምንድ ነው የሚያደርጉት? ኢምፓየር ይገነባሉ የሚለው በቃ ግዛት የመገንባት ስራ ነው የሚሰሩት። የእኛ የሚባል ቲም፣ እኛን የሚከተል እኛን የሚደግፍ አይነት የሚል ኢምፓየር ቢልድ የማድረግ ስራ ላይ ተጠምደው ይገኛሉ። በዚህም ካምፓኒው ማግኘት መስራት ማከናወን ካለበት እየቀነሱ እያሳነሱ ይመጣሉ። በዚህም ዲሚኒሸርስ ተብለው ይጠራሉ የሚል ግኘት አግኝተዋል ማለት ነው። አምስቱ ከተገኙት ውስጥ። ስለዚህ በመልቲፕላየር ሳይድ ታለንት ማግኔት፣ በዲሚኒሽር ሳይዝ ደግሞ ምንድነው ኤምፓየር ቢልደርስ ናቸው፣ ግዛት የሚገነቡ ናቸው የሚል ድምዳሜ ላይ ደርሰዋል ማለት ነው። ስለዚህ የእኛ ስኬት በልጆቻችን ነው። ባለፈውም ይህን ነገር አንስችላችሁ ነበር። የኛ ውጤት በልጆቻችን ነው። ምክንያቱም የኛ ስምንት ሰዓት ነች። በዙሪያችን ያሉ የምናሰራቸው ከእኛ ጋር ህብረት በህብረት የሚሰሩ ሰዎች ሰዓት ግን ብዙ ነው ሀያ ከሆኑ መቶ ከሆኑ ሺህ ከሆኑ ብላችሁ አስቡት። በሰዓት እንግዲህ ታይም ሴት እያደረግ ነው የምንሰራው። ስለዚህ በሁለተኛ ደረጃ የተገኘው ምንድን ነው? እነዚህ መልቲፕላየሮቹ ሊብሬተርስ ናቸው። በነፃነት የሚያምኑ ናቸው። ገባ ወጣ ምናም ብለው ይሄ ቁጥጥር ላይ ትኩረት አያደርጉም። ትኩረት የሚያደርጉት ሪዛልት ላይ ነው፣ ውጤት ላይ ነው ትኩረት የሚያደርጉት። ስለዚህ አሁን ከረንትሊ ምን እየተባለ ነው? ሲኢኦ እኮ የሚለው ቺፍ ኤግዚክዩቲቭ ኦፊሰር የሚባለው ተቀይሮ ቺፍ ኤነርጂ ኦፊሰር ቢኮዝ ሊደርሺፕ ኦል አባት

ስለዚህ ሊብሬተርስ ናቸው። በነፃነት ነው የሚያምኑት። ነፃነትን በማጎናፀፍ ሪዛልት እንዲመጣ መደላድል የሚያመቻች ናቸው ማለት እነዛ። በተቃራኒ ዲያር ዲክታተርስ በጣም በቁጣ ግባ፣ ውጣ፣ ስራ አርግ፣ ተግብር፣ በቃ በጣም በከፍተኛ የሆነ ጫና በመፍጠር ሰዎች ስራ እንዲሰሩላቸው ይፈልጋሉ። ዊች ኢዝ ሮንግ። በዚህ ምክንያት ድርጅቱ ማከናወን ያለበትን ማግኘት ያለበትን ያሳጡታል። ምክንያቱም ትልቁ የድርጅቱ ሪሶርስ እንዳትሳሳቱ ቢዝነስ ላይ ያላችሁ ሰዎች ትልቁ የእናንተ ካፒታል ፒፕልስ ሰዎች ናቸው። ስ ና ማሽነሪ ስ ና ቢልዲንግ ስ ዩር ፒፕል ን ብሪንግ ል ስክስ ን ዩር ካምፓኒ ድርጅታችሁን ከፍ የሚያደርጉት ሰዎች እነሱ ናቸው። በድርጅታችሁ ውስጥ የሚመጣውን ስኬት እንድትጎናፀፉ፣ በስኬቱ እንድትደሰቱ፣ እንድትጨፍሩ የሚያደርጓቸው ሰዎች ናቸው። ማሽን አለ ማሽን ይገዛል፣ ህንፃም ይገነባል። ሰዎች ራሳቸውን ፈቅደው ጊዜያቸውን ሁለመናቸውን ለእናንተ እንዲሰጡ የምታደርጓቸው እናንተ የምትጓዙበት የአመራር ጥበብ ነው ማለት ነው ወሳኙን የሚጫወተው ስለዚህ ብዙ ካምፓኒ ላይ አይተናል ልጆቹ ላይ ከፍተኛ ትኩረት የሚያደርጉ ሙያተኞች ላይ ከፍተኛ ትኩረት የሚያደርጉ ሁል ጊዜ ሲሳካላቸው ሁል ጊዜ ሲበለጽጉ ሁል ጊዜ ወደ ከፍተኛ ጎዳና ሲጓዙ እናያለን በተቃራኒ የሚያደርጉት ደግሞ ሰዎች አንዳንዶች ሲዘጉ አንዳንዶች ሲከስሩ አንዳንዶች መከራ ውስጥ ሲወድቁ እንመለከታለን ማለት ነው። ስለዚህ በሶስተኛ ደረጃ ደግሞ ቻሌንጀርስ ናቸው የሚል ትግኝት ተገኝቷል ማለት ነው። ይገዳደራሉ። ቻሌንጅ የሚለው የእንግሊዘኛ ቃል በአማርኛ ቻልንጂ የሚል በቀልድ ግን በጣም ቁም ነገር አዘል ሐሳብ ቻልንጂ ወዳጄ፣ ቻሌንጅ ቻል ደሚቻለው ነገርና የሚል ሐሳባት ስለዚህ ምንድነው ቻሌንጅ ስታስረዳ እንዲያውም ሊዝ ዋይዝማ የምትጠቀማለች ራበር ባንድ ተላለች ላስቲክ ፕላስቲክ እንደዚህ የሚወጠር ፕላስቲክ፣ የሚወጥረውና ከወጠር ነው በኋላ ማለት ነው፣ እዚህ ጋር እንመጣና እንደገና እንወጥረዋለን ማለት ነው። ወደዛ እንሄዳለን ይቀጥላል ማለት ነው። ስሩ ሰዎቹን አቅማቸው እንደዚህ ስትሬች እያደረግን፣ ልክ የምንፈልገው ቦታ ከደረሱ በኋላ እንቀጥላለን ማለት ነው። ለምሳሌ ሆቴል የሚሰራ አንድ ሼፍ ላይ በቀን የሚያወጣቸው ምግቦች መቶ ከሆኑ ለምንድን ነው መቶ ሀያ የማይሆኑ የሚል ጥያቄ እንጠይቃለን። ሰውየውን መቶ ሀያ መስራት የሚችልበትን እድል እናመቻችለታለን፣ ሪሶርስ እናቀርብለታለን። መቶ አስር መቶ አምስት ሊቆይም ይችላል። ከዛ በኋላ እየቀጠለ መቶ ሀያ ይደርሳል። ከዛ በኋላ መቶ ሀምሳ ከዛ እንዲቀጥል ይደረጋል ማለት ነው። ስለዚህ መደል አለ። ምናልባት አንዲት በኮምፒውተር ላይ በቀን ውስጥ አስር ገጽ ሀያ ገጽ ሰላሳ አምስት ጽፍ ሴት ካለች አርባ ለምድር ማጽፈው ሀምሳ ለምድር ማጽፈው የሚል ጥያቄ እንጠይቃለን። በዚህ ውስጥም ዲቨሎፕ እንድታደረግና ማሽነሪ ላይ የምንሰራ ሰዎች ካለን ማሽነሪው የሚሰራው ካፓሲቲ ሊታወቅ ይችላል። ሃንደርድ ፐርሰንት ካፓሲቲ መስራት የምንችልበትን እድል ልንጠይቅ እንችላለን። አሁን ስልሳ ሰባ እየሰራ ሊሆን ይችላል ማለት ነው። ሩም እየሸጥን ያለን ሰዎች ካለን ሩማችን 1 ኦኩፓንሲ እንዴት ነው ብለን ልንጠይቅ እንችላለን። ስሩ ዛት ሊደርሽፑ ምን ሚና ይጫወታል፣ ምን ምን አይነት ነገሮች ማድረግ ይችላል የሚለውን መጠየቅ እንችላለን። ሱቅ ውስጥ የሚሸጠው እቃ በቀን ውስጥ ለምሳሌ መቶ እቃ ከሆነ ለምድ መቶ ሀያ እቃ የማይሸጥ ገቢው ለምሳሌ መቶ ብር ከሆነ ለምድ 20 ብር ማ ነው ስሩ ስትሬቺንግ ሰዎችን ታለንታቸውን፣ አቅማቸውን፣ ብቃታቸውን እንዲወጣ ይደረጋል፣ ይገዳደሯቸዋል ማለት ነው

ስኬት እንዲመጣ ያደርጋል። በተቃራኒው እነዛ ግን ነው እንደዛ አያደርጉ አያደርጉም አይኖዊቶል የሚል ፕሪንሲፕል ለሚጠቅም በቃ ኔ ማቀም እውቀታቸው ውስን ነው፣ አቅማቸው ውስን ነው፣ ብቃታቸው ውስን ነው። እኛ ግን በተለይ እኔ እንደ መሪ አውቃለሁ ብዙ ነው ማቀም እነሱ አያውቁም። ስካይንድ ኦፍ በ1980 ላይ ማጋቨር የሚባል ፊልም ነበር። ማጋቨር የሚባለው ፊልም ምንድን ነው በጣም ፖፑላር የሆነ ፊልም ነው። እንዲያውም ማጋቨር የሚለው ራሱ ታይትሉ ማለት ኢንግሊሽ ላንጉዌጅ ማለት ነው። ነገር ሶልቭ አደረግኩት ባሉኝ ሪሶርሶች እዛ ባለበት በቦታ ላይ በተገኘው ነገር ፕሮብለም ሶልቭ ማድረግ እችላለሁ የሚል ማለት ነው። ማይ ጋቨር ላይ በጣም ይታያል። ሁሉም ነገር ይሰራል። ቢበላሽበት ይጠግናል። መኪና ቢበላሽበት ይጠግናል። እዛው አካባቢ ባለው ነገር ሲሰራ የሚያሳይ ፊልም ነው። ማይ ጋቨር በ1980ዎቹ በጣም ታዋቂ ፊልም ነው። እንደዚያ አይነት የመሪነት ሀሳብ ውስጥ አዋዜ ውስጥ ካለን ልንምታ ይገባል ማለት ነው። ዲሚኒሽ ስለሚያርቅ ስለሚያሳንስ ስለሚጎዳ ድርጅቱን ወደ አልተገባ መንገዱ ስለሚጥለው ማለት ነው። ያለውን አቅምና ብቃት ስለሚያሳንስ ማለት ነው። ሌላኛው ዲቤት ሜከርስ ነው። እነዚህ መልቲፕላየርስ በድርጅቱ ውስጥ የሚገራርሙ ጥያቄዎችን ከባድ ጥያቄ፣ ወሳኝ ጥያቄዎችን ይጠይቃሉ። ክሪቲካል ኳስችንስ ቨሪ ኢምፖርታንት ኳስችንስ ቢ ሬይዝድ ደር ግን እነዚህን ጥያቄዎች የሚጠይቁት ምን ለማድረግ ነው? ዲቤት ሜክ ለማድረግ ነው። ክርክር እና ዲቤት ሜከርስ ናቸው ይባላል። ክርክር እንዲነሳ ሆን ብለው ጥያቄ ያነሳሉ። ጥያቄው ከተነሳ በኋላ ክርክሩ የጦፈ እንዲሆንእና ውሳኔ እንዲደረግበትና ውሳኔው ስራ ላይ እንዲተገበር ይከታተላል፣ ያን መደላደል ያመቻቻል። ስለዚህ የሚጠይቋቸው ጥያቄ ድርጅታችን መቶ ፐርሰንት ከስተመ ሳትስፋክሽን የምንደርስበት መቼ ነው? አሁን ያለንን ገቢ በእጥፍ የምንጨምረው መቼ ነው? ብራንች የምንከፍተው መቼ ነው? መቼ ነው? መቼ ነው? መቼ ነው? ዲፍረንት ኮስንስ ስሩ ዶስ ኮስንስ ካምፓኒ ል ገር ንቱ ዲቤት ክርክር ውስጥ ይገባል። በክርክር ውስጥ የሚነሱ በጣም ቁም ነገር በጣም ቆንጆ ቆንጆ ሀሳቦችን ለቃቅመው ሰብስበው ወስደው ውሳኔ እንዲደረግባቸው ያደርጋሉ። እነሱ አይወስኑ። ከተወሰነ በኋላ የወሰነው አካል ራሱ ውጤት እንዲያመጣ አስፈላጊውን እርዳታና ድጋፍ ያደርጋሉ። በተቃራኒው አሳናሾቹ ከኛ ውጭ ወደ ውጭ የሚል ውሳኔ እኛ ነው፣ ማንም ሰው ሊወሰን አይችልም በድርጅቱ የሚል ሀሳብ አላቸው። ስለዚህ አንድ ሰው ብቻ ጭንቅላት ጥቅም ላይ ይውላል ወይ እራስ፣ እዛ መልቲፕላየሮቹ ጋራ ጥያቄ በማስነሳት የብዙ ሰዎች ጭንቅላት የብዙ ሰዎች ተሞክሮና አስተሳሰብ ድርጅቱ ላይ እንደ ግብዓት እንዲሁ ሊደረጋል ማለት። በዚህም ከፍተኛ የሆነ ስኬት የመጎናጸፍን አጋጣሚ ከፍ ያደርጋሉ። የመጨረሻው አምስተኛው እነዚህ ሰዎች ኢንቨስተርስ ናቸው። ኢንቨስት ሎት ሰው ላይ በከፍተኛ ሁኔታ የሰው ልማት፣ የሰው ምህንድስና፣ የሰው መላቅ ያሳስባቸዋል። ስለዚህ ወደ ልቀት የሚወስደውን ጎዳና በብዙ መልኩ ያግዛል። በብዙ መልኩ ይረዳል። ሰዎች በጣም በላቀ መልኩ አቅማቸውን፣ ብቃታቸውን እንዲያጎለብቱ ማገደው ያቀብላሉ። በዚህ ውስጥ ሰዎች እንዲበስሉ ጥረት ያደርጋሉ። አንደኛው ስልጠና፣ ሌላኛው አጠና ነው የሚጠቅመው ግን ሰው ልጅ የሚበስለው በስልጠና ነው። በአጠና ሰው ልጅ በስሎ አያቅም። አሊያም ሰው ልጅ በእውቀት እንጂ በሙቀት አይበስልም። ስለዚህ በእውቀት ለማብሰል አስፈላጊውን የሆነ ድጋፍ ያደርጋሉ። ያግዛሉ ይረዳሉ። በዚህ ሰራተኛው ከሚገባው በላይ ምናልባት ትላንት ጽዳት ሆነ የገባ ሰው ዛሬ የሆነ ቢሮ ውስጥ ሊሆን ይችላል። አሁን ቢሮ ውስጥ ያለ ሰው ደግሞ ወደ ማኔጅመንት ሊሆን ይችላል። ማኔጅመንት ያለ ሰው ደግሞ ወደ ቶፕ ሊሄድ ይችላል ማለት ነው። ስለዚህ በዚህ ውስጥ ከፍተኛ የሆነ ድርጅቱ የሚጠቀምበትን የሚለመልንበትና ከፍ ወዳለ ጎዳና የሚመጣበትን መንገድ ይቀይሳሉ በተቃራኒው እነዛ ግን ማይክሮ ማኔጀርስ ናቸው። ጥቃቅን ነገሮች በመለቃቀም ሰራተኞችን የከፍተኛ የሆነ የቁጥጥር ስርዓት ውስጥ ለመክተት ጥረት ያደርጋሉ ማለት ነው። በዚህም ስኬት አይመጣም። ለዛ ነው በዚህ ሰዓት ላይ ሊደርሽፕ ን ግስት ሮል እያለን ያለ ነው። ሊደርሽፕ ዞልባር ኢንስፓሪንግ፣ ሞቲቬቲንግ፣ ኮቺንግ፣ ጋይዲንግ ስለዚህ በዚህ ጉዳይ ላይ ትኩረት ማድረጋችን አስፈላጊ ነው። በምንም መልኩ ሰው ልጅን መቆጣጠር አይቻልም። ስንት ሰዓት ገባ፣ ስንት ሰዓት ወጣ፣ እንደዚህ ብሎ ጥቃቅን ነገሮች፣ ሪዛልት ላይ እንነጋገር። ምንድን ነው የምትፈልገው ከሰራተኛ ወደ የዋንት ፍሮም ዩር ኢምፕሎይ። ስለዚህ አንዳንድ ሰው የሰራ የሚመስለው የሆነ ነገር ብዙ ኮሽኮሽ ቁልፍ ምናምን ተቆጣጥሮ የሆነ ሰራተኛ ሲያስጨንቅ ስ ዳስናል ሊደርሽ አይደለም። ትክክለኛ መንገድም አለ መቆጣጠር መቆጣት መጣ መጣ ሲባል ስናልሽ ስናት ማስፈራራት፣ ማስጨነቅ ምናምን የሊደርሺፕ አካል አይደለም። ቴክ ኢት መሪ መሆን ከፈለግ ሰዎች ወደውና ፈቅደው ልባቸውን ማስረከብ እንዲችሉ ማድረግ ከቻልክ ስለ ከፈልካቸው ይታዘዛሉ፣ ይሰራሉ። ከዛ ውጭ ግን ከፍ ያለ ነገር ማግኘት ከፍ ያለ ነገር እንዲከናወን ከፈለክ፣ አንተ ሲከፋ የሚያለቅሱ ልጆች መፍጠር ከፈለክ፣ አንተ ነው ስትል ስታዝን፣ በተቃራኒ ከፍ ያለ ሀዘን ውስጥ ድብታ ውስጥ እንዲገቡ ከፈለክ በቃ የሊደርሽፕ ስኪል አስፈላጊ ነው። የምትወዳቸው የምትንከባከባቸው፣ አቅጣጫ የምትሰጣቸው፣ የምታግዛቸው በእጥፍ የሚያግዙ ሰዎችን መፍጠር አለባት። ስኪል ካፓሲቲ፣ የመሪ አቅም ነው። እዛ አይነት ነገሮች ነው የማምጣት። ስለዚህ ይሄ መጽሐፍ ሊዝ ዋይዝማንን በጣም በጣም እነዚህ ጂንሴት ስናነሳ አይ ጀስት ዋንት ቱ ኢንስፓየር እንድታነቡት ለማነሳሳት ያህል ነው። ይህን አምስት ነጥቦች ይዤ መጣሁት። በተለይ ቢዝነስ ላይ እየሰራችሁ ላላችሁ ሰዎች ዩኒ ቱ ቢ ማልቲፕላየር ዩኒ ቱ አትራክት ታለንት፣ ታለንት ማግኔት መሆን መቻል አለባችሁ አቅማቸውን ፈልቅቃችሁ ፈልፍላችሁ የልጆቻችሁን ማውጣት፣ በዛም ድርጅቱ እንዲጠቀም ማድረግ፣ በዛም እነሱ እንዲጠቀም ማድረግ፣ ያላዩትና ያልደረሱበት ቦታ እንዲደርሱ ማድረግ

ስለዚህ እዚህ ላይ በጣም በጣም ትኩረት ማድረግ አለባችሁ። መሪዎች ዋይድ አዌክ። ዘመናችን በሊደርሽፕ ላይ ብዙ ትላልቅ ደረጃ ላይ ደርሷል። አትሊስት ማመስማት፣ አትሊስት ማንበብ፣ አትሊስት መኮረጅ እንችላለን። አዲስ ነገር እንኳን ባንፈጥ ማለት ነው። ስለዚህ ይህንን መጽሐፍ እንድታነቡ አበረታታለሁ። ከዚህ ላይ ብዙ ነገሮች ማግኘት ትችላላችሁ፣ ብዙ ውጤቶች ማግኘት ትችላላችሁ። እኔ ጀስት ሃይላይት ነው የሰጠዋችሁ። በኦፍ በረራ የተወሰነች ሀሳብ አካፍያችኋለሁ። በጥልቅ ገብታችሁ እንድታነቡት እንድተገብሩት እፈልጋለሁ። እኔ ይህን መጽሐፍ በማንበቤ በቤተሰቤ ላይ ብዙ ጥቅም አግኝቼበታለሁ። ቤቴ ውስጥ የንባብ ባህል ሊዳብር አድርጌያለሁ። የንባብ ባህል ሊዳብር አድርጌያለሁ። ልጆቼን ኤክስትራ ማይል ስትሬች አድርገው ከፍ ወዳለ መንገድ እንዲደርሱ አድርጌያለሁ። ረድቶኛል። ይህ መጽሐፍ ሄልፕድ ሚ ኤ ሎት ቱ ሜንቶር ማይ ችልድረን። ጥሩ ተማሪ ጎበዝ ተማሪ አሪፍ እንዲሆኑ ረድቻቸዋል። ይሄ መጽሐፍ አግዞኛል። ይህን ካነበብኩ በኋላ ቤቴ ላይ፣ ትዳሬ ላይ አዳዲስ ነገሮችን ኢንትሮዲውስ አድርጊያለሁ። ዩ ከን ኢንትሮዲውስ ደሴም ወይ ቢዝነሳችሁ ላይ ትችላላችሁ ማለት ነው። ዮሴፍ በቀለ ባላለሁ በነበረኝ ጊዜ በጣም ደስተኛ ነኝ። እጅግ በጣም ደስ የሚል ጊዜ ሆኖላችሁ፣ ኢንቴግሪቲ ቻናሉን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በተለይ ቢዝነስ እና ቢዝነስ ነክ ነገሮች ላይ እየሰሩ ላሉ ሰዎች አካፍሏቸው፣ እርዷቸው። ዘመኑ እጅግ ትኩረት የሚከፋፍል ነው። ሰዎች ትኩረታቸውን ወደሚያስፈልገው አቅጣጫ ማድረግ የተቸገሩበት ጊዜ ላይ ናቸው። ስለዚህ እርዷቸው። ልፕ ዩ ካምፕኒስ ያው ኦነር ሊደርስ እና ሼር አድርጓቸው ይንም ቪዲዮ በቀጣይም ሌላ ሀሳቦችን ይዤላችሁ መጣለሁ። እስከዛው ደስ የሚል ጊዜ ይሁንላችሁ። አመሰግናለሁ።